እውነት እንዲህ አይነት ሰዎች አሉ እንዴ እንድል ያደረገኝ የዚህ መጥፋቴ እናንተን ስላሰጠኝ፣ ወይ ደግሞ እንደዚህ አይነት ሀሳቢ ሰዎች እውነት እንዳሉ በሚዲያ ስላሳወቃችሁኝ እጅግ በጣም ነው ማመሰግነው። ብዙዎቻችሁ በውስጥም በውጭም ላላችሁ ስለ እኔ ስለ ተጨነቃችሁ፣ ዛሬ እስኪ ወደ እናንተ መጥቻ አለሁኝ ማለት ነው። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ትንሽ አወጣ ፍቻለሁኝ። በእርግጥ አንድ ሁለት ሶስት ወር ሊሆነኝ ነው። ኦልሞስት ሶስት ወር አለፈኝ ማለት ነው። ይቅርታ ያው የለሁኝም ነበረ። ያለሁበትም ብዙም የማይመች ነበረ። ያው እግዚአብሔር የፈቀደው ነው የሚሆነው። ሁሉንም እንግዲህ እግዚአብሔር ሲፈቅድ ነው በእያንዳንዱ ነገር ላይ በሕይወታችሁም ስትኖሩም ወይ ደግሞ ነገሮችም ሲስተካከሉላችሁ ስታዩም፣ ሲጎሉም ስታዩ እግዚአብሔር ያለው ይሆናል ብላችሁ ስትቀበሉ ነው ሁሉም ነገር ና ያው እኔም እንደ ማንም ሰው የሚሆኑት ይሆናል እኔ ላይም ማለት ነው። ና ስለዚህ እግዚአብሔር ፈቅዶ ደግሞ እንግዲህ ከእንግዲህ ወዲያ ወደ እናንተ እንደ በፊቱ ቪዲዮዎችን ለመስራት ሞክራለሁኝ በተቻለኝ አቅም። ግን የእውነት እናንተ አብራችሁኝ መሆናችሁን እጅግ በጣም ነው የማመሰግነው። ምክንያቱም በውስጥም እየመጣችሁ ምን ሆነች ነው ስልኬን የምታቁት ያላችሁኝ አላችሁ፣ እንዲሁም ደግሞ ዩቱብ ላይ እየጻፋችሁ አረ ምን ሆነሽ ነው እያላችሁ በውስጥ የጻፋችሁልኝ በየኮሜንቱ የምጠይቁኝ አላችሁ። እጅግ በጣም ነው የማመሰግነው የእውነት አንዳንዴ ያልጠበቃችሁትን ሰዎች በእንደዚህ አይነት መከራዎች ወይ ደግሞ በእንደዚህ አይነት የሚያስጠላ ወቅቶች ላይ ታገኟቸዋላችሁ። የምትጠብቋቸውን ሰዎች ደግሞ ታጧቸዋላችሁ እና እኔ እንደዚ አይነት ነገር የገጠመኝ የእውነት በጣም ነው ማመሰግነው። እውነት ነው ጠፍቻለሁኝ፣ ግን እንደ አጋጣሚ ያው እንደነገርኳችሁ የለሁኝም ነበረ ትንሽ ወደ ሌላ ወይ ደግሞ ወደ ሀገር ሄጅ ነበረ ተዛ ለዛ ነው ከዛ ስመለስ እንግዲህ ወደ እናንተ ለመምጣት ሞክሬ ነበረ። ብዙም እንትን ስላላለኝ ያው ለአሁኑ ግን እስከዚህ ድረስ ካልኳችሁ ተበቃ ሌላው እመጣለሁኝ አልጠፋም። ከእንግዲህ ወዲያ ወደ እናንተ የሚቻለኝን ያህል ለማቅረብ ወይ ደግሞ እንደ በፊቱ ለመመለስ እግዚአብሔር ቢፈቅድ እመልሳለሁኝ። እንደ እግዚአብሔር ፍቃድ ከእንግዲህ ወደ ቪዲዮ ለመስራት ሞክራለሁኝ። እስከ ትንሽ ጊዜ ግን ቪዲዮ ካልሰራሁኝ ወይ ደግሞ እንደዚህ አንዳንድ ጓደኞች የለቀቁልኝ ቪዲዮዎች አሉ እነሱ እንለቅላቸዋለሁኝ ለትንሽ ጊዜ ያህል ብቻ ነው። ከዛ በኋላ እንግዲህ እንደነበረው እንገናኛለን ማለት ነው። ግን እስካሁን አብራችሁኝ፣ ለተጨነቃችሁ፣ ለጠየቃችሁኝ ለሁላችሁም እጅግ በጣም አመሰግናለሁኝ። ከኔ ጋር ሆናችሁን የት ሄደች ብላችሁ ማሰባችሁ ሚዲያ አንዳንዴ የሚጠቅመውም የሚጎዳውም የምታውቁበትም ነው። በበዛውም ልክ ሰዎችን የምታገኙበት ልክ እስከ መሆኑ ድረስ አሰባችሁኝ በማስታወሳችሁ ብቻ እጅግ በጣም ነው ማመሰግነው። ስላሰባችሁኝ፣ ስላስታወሳችሁኝ አመሰግናለሁ። እዚህ ጋር ብዙ ማውራት ስለማልፈልግ ወይ ደግሞ ብዙ ማለት ስለማልፈልግ ነው። ብዙ ነገሮች ተከስተዋል፣ ግን እዚህ ጋር ያው የራሳችሁ ፕራይቬት ይኖራችኋል። ለዛ ነው ዝምታን እየፈለኩት እና ዝም ብለው እንጂ ያው እንደማንም